ዩ ቢሃይንድ ደ ሲን ከ24 ሃውርስ ናሆን ፎንቲ እና ሎፍቲ ሃሮን ዛሬ ይደረጋል። በግድን የተነሳው ሁለት ሰዓት ብቻ ነው የተኛው። ወይኔ አይኑ ራሱ የለም። ሁለት ሰዓት ተኩ ነው ሁለቱም የተኙት እና ናሁም የትኛው 12 ሰዓት ነው። እኛ የትኛ ነው ደግሞ 10 ሰዓት አካባቢ ነው። ብዙ እንቅልፋልተኛ ነው። የፌብራ 5 ነው እና ዊ ጋና እንደሚፈጠር አሁን፣ ልብሳችን ሄደን ልንቀበል ነው። ከቤላ ስፖርት ናቲ ደግሞ አልወጣም ይያለ ነው። ለምን ዶን አላቅም። እሱ ሁሉ እንዳረፈደ ነው። ትንሽ የመቋቋት ይፈልጋል። አይዮ ፖዝ፣ ፖዝ መቋቋት ይፈልጋል። ስላቹ ይኖራል። ሳይን አሮን ነው። ምን ይያረገ እንደሆነ ብቻ ጋይስ እየመጣ ነው። አቶ ሲዩምስ አቶ ሲዩም ደግሞ ካልሲ ሊገዛ እዚህ ሄዷል። ይሆና ካልሲ ይገዝተው እየመጣ ነው አቶ ስዩም፣ የፈጠነ ካልሲ ገዝተህ ብትመጣ ምን ይመስልሃል? አሁን ምን እሺ ነው? እንዴት ነው? አሁን እኮ ነው የተነሱ ናት እኮ ነው የሚቀሩ መነሳትሽ ግን ጀግና ነሽ ናቲ

ትሬድ እናደርጋለን። ፋይናሊ ጋይስ አሁን ዴስቲኔሽናችን ደርሰናል። ልብሳችንን ልንቀበል ነው ቤላ ስፖርት ከጀሞ ጋር ውስጥ ገብተን ልብሳችን ለክተን እንደሚሆነን ቼክ አድርገን፣ ሁሉንም ቼክ አድርገን ከዛ በኋላ የት እንደምንሄድ አላውቅም። አይ ቲንክ ዊ ጎና ኢት ቁርስ አልበላንም፣ ቁርስ እንበላለን። ከዛ በኋላ ያለውን ነገር ሁሉንም አሳያቸዋለሁ፣ ግን ዶን ፎጌት ላይክ ሼር ኤን ሰብስክራይብ። ሌላ ሌላኛው ብሬን አስመልሱልኝ። አካውንቱ ሀክ ተደረገ።

ሰበኝ ሰላም ነው፣ እንዴት ነው? ሰላም ነው፣ እንዴት ነው? ቲክቶክ እየሰሩ ነው። እንዴት ነው? ላይቭ ላይ ነው። አማን ነው። ብሎግ ላይ ነን። ሲጋ ኢንጂነር ካለ ይቻላል። እየተጠገነ ነው ይሄ እየተጠገነ ነው። ሁሉም ነገር ይፈወል አምሳ ይንቻ ሁሉም ነገር ጥገና ላይ ነው። ይሄ ቢሆን ደስ ነገ ነው ነገ ላይ ነው። ይሄኛው ደግሞ ከዛኛው ቀን አልፎ ስለሚፖሰት አሁን ቁጭ ብለን የምናረጋለን ኤዲት እናረጋለን ማለት ነው። የዚህ ሰርች ሲነሱ ደግሞ ያሉትን ነገር ሙሉን ነገር አሳያችኋሉ። ይህ ቪዲዮ ከተመቻችሁ ግን ዶንት ፈርጌት ላይክ ሼርንሰብስክራይብ እያረጋችሁ ይቻላል ጋይስ። እንግዲህ እነዚህ እንቅልፋሞች ከእንቅልፋቸው ተነስተው አሁን ለኢመርጀንሲ የሚሆን ጀነሬተር ይዘን ልንመጣሉ። የኛ ጀነሬሽን ጀነሬተር ጀኛ ምን እየተካሄደ ነው እዚህ? ምን እየተካሄደ ነው እዚህ ቤት ውስጥ? ብቻ ጋይስ አሁን ጀኔሬተር ይዘን ልንመጣ ነው። ጀኔሬተራችን ተቀብለናል። አሁን ጉዞ ወዴት ነው? አንተ በጣም ብዙ ፕላን መቷል። አሁን ንገራቸው እዚህ ጋር ምን እንደሚፈጠር ብቻ ጋይስ አሁን በጣም ብዙ ፕላን፣ አዲስ ፕላን። አሁን እዚህ ጋር በግል ያርት ነው ነገር፣ በግል ብቻ ጋይስ፣ በግል እንገዛ ነው አሁን፣ በግል እናርድ ነው። ስትሪም ላይ አይደለም፣ ስትሪም ላይ አይደለም። ቲክቶክ ምናምን ይዘጋል ግን በጊዜን መተን ምናምን ስጋዎቹ እዛ ጋር ትሪ ላይ ቁጭ ይላሉ ምናምን። ከዛ በኋላ ካምፓየር እናረጋለን። እንጨት ምናምን እንገዛለን። ጋዝ ይመጣል። ስፒከር ይመጣል። ያመለጣቹ ሰዎች ስትሪ

ጋይዝ ፋይናል አስራ ሦስት ተስማምተናል። ደረሰ ይዘናል። አሁን ጋይስ በሮዳችን እና ዋይን ተገዝቶ ወደ ቤት እየገባን በጋችን መቷል። ጋይስ እንግዲህ ፋይናሊ ጋይስ እንደምታዩት አሁን ልብሳችን ለብሰን ቲክቶክ ሰርተን ነበረ። እንግዲህ አሁን ላይፍ ልንገባ ሰላሳ ደቂቃ ነው የቀረው፣ አይ ቲንክ ሀያ ደቂቃ ምናምን እንዲቀሩ አእምሮ ብንፏፍሽ ብለን እንደዚህ ደቅ ብለናል። ሶ አሁን እስኪ እንደያቸው እነዚህ ስትሪመሮች፣ ማለት ይሄ ስትሪመር፣ ስማ ታግ ማድረግህን እንዳትረሳ። ማንን ቤላ ነው። ፖስት አድርገው ታግ ሳታረግ፣ ታግ አድርገው፣ ሪፖስትም አላደርጋችሁት። ፖስት አድርጉት።

ጋይስ እንግዲህ አሁን እንዳያችሁ በጣም ብዙ ነገር አልፏቸዋል። የአፍሪካን ምግብ ነበረ ምናምን ሀይላይቱን አስቀምጥላችኋለሁ። የተደረገውን ነገር ይህንን፣ ፉፉ። ይህ ፉፉ በዚች ነች ሱፕ የዛ ሰዓት እኔ አም ቢዚ የተደረገውን ነገር አሳያችኋለሁ። አሁን ግን እዚህ ጋር ምን ልናደርግ ነው? ካምፋ ነበረ ጋይስ፣ ካምፓየሩ እንግዲህ እየተቀጣጠለ ነው እንደምታዩት። እንግዲህ ቅድም ቦግ ያለው እሳት ጠፍቷል። እዛ ጋር ደግሞ ካሜራ ይዞ ቆሟል እስከሆን ድረስ አምስት ደቂቃ ሆኖት አልችልስ አትታይም ግን

ጋይስ እንግዲህ እንዳያችሁት ቪሎጉን ይሄን ይመስል ነበረ። ከአዝማሪ በኋላ ላይ ወተን ትንሽ ጌም ነበር የተጫወት ነው። ማፊያ ጌም ይባላል። እና ደግሞ ይሄ እየዞሩ ሄልሜት አድርጎ መምታት ምናምን ነበረ ብዙም የሆነ ከካሜራ ጀርባ ብዙም ያደረግነው ነገር አልነበረም። ሶ በነጋቶ ካራቴ ተለማመድን። ከዛ በኋላ ድጋሚ ማፊያ ተጫወትን። አዝማሪዎች ጠዋት መጥቶ ነበረ። አዝማሪ ነው የሚባሉት ምንድን ነው የሚባሉት? ብቻ የሆነ ሴቶች መጥቶ ምናምን ሲዘፍን ምንድን ነበረ። ቁርስን በላ እና፣ ጋይስ ይህን ይመስላል ቪዲዮ ቪዲዮ። ከተመቻችሁ ደግሞ ፎርጌት ላይክ ሼር ኤን ሰብስክራይብ። ሙሉ ስትሪሙን ደግሞ ማየት ከፈለጋችሁ ሎፍቲ ሃሮ ቻናል ላይ ገብታችሁ ማየት ትችላላችሁ። ይመቻችሁ።